ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። ኢራን ለእስራኤል ሰልላቸኋል በሚል ክስ ተጨማሪ ሶስት እስረኞች በሞት ቀጣች። ከ ሰባት መቶ በላይ ሰዎች በቁጥጥር ስር መዋሏ ተገለጸ። ኢራኑ ፕሬዚዳንት መስሁድ ፔዢኪያን ይቅርታ የጠይቁበት እውነት በምን ጉዳይ ነውስ? ይቅርታ የጠየቁበት የሚለውንም በዝርዝር ይዘን እንቀርባለን። አሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚደረገው የመንግሥት ለውጥ እንደማይፈልጉ አስታወቁ። ኢራን ከአሜሪካ ጋር ያለባትን ችግሮች ለመፍታት ዝግጁ ናት ሲሉ የኢራኑ ፕሬዝዳንት መስሁድ ፔዢኪያን ገለጹ። በእስራኤል ጥቃት የተገደሉ የተባሉ ሦስት የጦር መሪዎች በትናንትና ዕለት የኢራን ድል በዓል ላይ ተገኙ። እነዚህ ስነማናቸው የሚለውን በዝርዝር ይዘን ቀርባለን። ወደ ዝርዝር ጉዳዮች እንገባለን። አብራችሁን ቆዩ። በእስራኤል ጥቃት ተገደሉ የተባሉ ሶስት የጦር መሪዎች በትናንትናው ዕለት የኢራን ድል በዓል ተገኙ። በእስራኤል ጥቃት ተገደሉ የተባሉ ሶስት የኢራን ጦር መሪዎች የኢራን ድል በዓል ከሕዝብ ጋር ሲያከብሩ መታየታቸውን አናዶልና የኢራን የሀገር ውስጥ ብዙኃን መገናኛ ዘግቧል። እስራኤል ከሰኔ 13 ጀምሮ የኢራን ጦር ጄኔራሎች መግደሏን ያስታወቀች ሲሆን ሶስት የኢራን ጦር መሪዎች በትናንትናው ዕለት የኢራን የድል በዓል ስታከብር ከሕዝብ ጋር በመገናኘት አክብረዋል ብሏል። ምንጮቹ ከዚህም ውስጥ አንዱ የሆኑት እስላማዊ አብዮት ጥበቃ ኮርፕ ቅዱስ ኃይል አዛዥ ብርጋዴር ጀኔራል ኢስማኤል ቃኒ በበዓሉ ከህዝብ ጋር ማክበራቸውን የኢራቅ ሀገር ውስጥ ብዙሃን መገናኛ ዘግበውታል። ኤጀንሲው በኤክስ ላይ ኮማንድ ቃኒን ዛሬ በተካሄደ የቴህራን ድል በዓል ላይ ይገኛሉ ሲል ተናግረዋል። በተመሳሳይ የወቱ የመከላከያ ሚኒስተርና የአየር ኃይል አዛዥ የነበረው ብርጋዴር ጀኔራል አዚዝ ናስረዲ በሰኔ ወር መጀመሪያ ላይ በመከላከያ ሚኒስተር የተፈጸመ አየር ጥቃት ተገለዋል ተብሎ የሆነ ቢሆንም በህይወት እንዳሉ አሁንም በስልጣን ላይ እንደሚገኙ ተስኒም የዜና ወኪል ተጠንቅቋል። አያቶላህ አሊ ሀሚኒን ከፍተኛ አማካሪ የነበሩትና የደህንነት ዋና አማካሪ አሚድራል አሊ ካሚኪን እንደ ኤሮፓ አቆጣጠር ሰኔ 13 2025 እስራኤል አየር ጥቃት መሞታቸው ከተነገሩት አንዱ ነበሩ። የኢራኑ ፕሬዝዳንት መሱድ ፔጂኪያን ቴህራን በአሜሪካ ጦር ሰፈር ላይ ያደረሰችውን የሚሳኤል ጥቃት ኳታርን ለመጉዳት አለመሆኑን በተፈጠረው ነገር ማዘናቸውን ለኳታር አሚር ሼክ ታሚር ቢን ሐሚድ አልታኒ ገልጸዋል። ትናንት ምሽት ኢራን በኳታር በአል ሆዳይድ አየር ማረፊያ ላይ ሚሳኤል ካሱነጨፈይ በኋላ የኢራኑ ፕሬዝዳንትና አሚሩ ስለ ጉዳዩ በስልክ መነጋገራቸውን ተናግረዋል። እንደ ዘገባው ከሆነ በስልክ ልውውጡ ፔጂኪያን በበአለ ሆዳይድ አየር ማረፊያ እና በኳታር የሚገኘው የዩናይትድ ስቴትስ የጦር ሰፈር ጥቃት ኳታር ሆነች ሕዝቦቿ ኢላማ እንዳልሆኑና በባህር ሰላጤው ሀገር አደጋ እንደማይወክል ዲዊን አሚር ቢሮ በመግለጻቸው ገልጿል። ፔዜሽኪያን ኳታር ግዛት ጎረቤት ሙስሊም እህትማማች ሀገር ሆና እንደምትቀጥል አጽንኦት ሰጥ የተናገሩ ሲሆን በሁለቱም ሀገራት መካከል ያለው ግንኙነት ሁሌም የሀገራትን የሉዓላዊነትና መልካም ጉርብትና በማክበር መሪዎች ላይ የተመሰረተ እንደሚሆን ያላቸውን ተስፋ ገልጸዋል ተብሏል። የኢራን እስላማዊ አብዮት ጥበቃ ኮርፖሬሽን አይአርጂሲ በእሁድ ዕለት በዩኤስ በኢራን ዩኒክለር መስሪያ ቤት ላይ ላደረሰችው ጥልቅ ወታደራዊ ጥቃት ምላሽ ለመስጠት ይህን አጸፋ ምላሽ እንደጀመሩ ተናግረዋል። ኳታር ጥቃቱን ሉዓላዊነቷና አየር ክልሏን በእጅጉ የሚጋፋ እንደሆነ በመቁጠር ጠንካራ ውግዘት ትገልጻለች። ክቡር አሚር በተጨማሪም ይህ ጥሰት ከመልካም ጉርብትና መርህ ከሁለት ሀገራት የጠበቀ ግንኙነት ጋር ሙሉ በሙሉ የሚቀረር መሆኑን ገልጸው በተለይ ኳታር ሁልጊዜ ከኢራን ጋር ውይይት ጠበቃ መሆንና በዚህ ረገድ ጠንካራ ዲፕሎማሲያዊ ጥረት አድርጋለች ሲል መግለጫው አክሎ ዘግቧል። ኢራንና ኳታር በወንድማማችነት ግንኙነት ለረጅም ጊዜ የቆዩ ሲሆን የኳታር መንግስት በእስራኤል እና አሜሪካ በኢራን ላይ ያደረሱን ጥቃት አውግዟል። ነገር ግን የኳታሩ ጠቅላይ ሚኒስተር ሼህ ሙሐመድ ቢን አብዱራህማን ቢን ጃሲም አልታኒ ማክሰኞ ዕለት በጋዜጣዊ መግለጫ ላይ በዶሃና ቴህራን መካከል ያለው ግንኙነት በመወሰን ጊዜው ስለሚያስፈልገው ጠባሳ መሆኑን ተናግረዋል። ቀደም ብሎ ማክሰኞ የኳታር የውጭ ጉዳይ ሚኒስተር ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ እና ለተባበሩ መንግስታት ድርጅት የጸጥታው ምክር ቤት አይአርጂሲ እጅግ አደገኛ መባባስ በማውገዝ ጥቃት አካባቢ ሰላምና ደህንነት ቀጥተኛ አደጋ መሆኑን በመግለጽ ደብዳቤ ልኳል። ጋ ታይዞ ኢራን ከአሜሪካ ጋር ያለባትን ችግር ለመፍታት ዝግጁ ናት ሲሉ ፕሬዚዳንት መሱድ ፔዥኪያን ገልጸዋል። ኢራን ከአሜሪካ ጋር ያለባት ችግሮች በዓለም አቀፍ ማዕቀፍ መሰረት ለመፍታት ዝግጁ መሆኗን የሀገሪቱ ፕሬዚዳንት መሱድ ፔዥኪያን ገልጸዋል። ፕሬዚዳንቱ ይህን የገለጹት ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ባደረጉት የስልክ ውይይት መሆኑን አልጀዚራ የኢራን ኦፊስ ላይ ዜና ምንጮች ሆነው ኢርናን ጠቅሷል። የስልክ ውይይቱ የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በእስራኤል መካከል የተኩስ አቁም ስምምነት መደረጉ መግለጻቸውን ተከትሎ መሆኑን ተገልጿል። በሌላ በኩል ፕሬዚዳንት መስዑድ ፔጂካያን እስራኤል ጋር ለ12 ቀን ሲያደርጉ የነበሩት ጦርነት አክትሟል ማለታቸው የሩሲያ አርቲ ዘግቧል። እንደ ዘገባው ከሆነ ፕሬዚዳንቱ ለኢራን በሰጡት መግለጫ ጦርነቱ በታላቅ የኢራን ሕዝብ ፍላጎ ቁርጠኝነት አብቅቷል ሲሉ ገልጸውታል። ኢራን፣ የመንግስት ለውጥ አልደግፍም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የሚደረገ የመንግስት ለውጥ እንደማይፈልጉ አስታውቀዋል። በኢራን መንግስት ለውጥ ማድረግ ወደ ትርምስ የሚያመራ አደጋ እንዳለው ነው ስጋታቸውን የገለጹት። ፕሬዚዳንቱ ቀደም ሲል በእስራኤልና ኢራን መካከል የተኩስ አቁም ስምምነት መደረጉን ካሳውቁ ከሰዓታት በኋላ ሁለቱም ሀገራት ስምምነት በመጣስ ተካሰዋል። ቁጣ በተሞላበት ንግግራቸው ሁለቱም ሀገራት ጥፋተኛ ያደረጉ ፕሬዚዳንት ትራምፕ ይሁንና በኢራን ያለው መንግስት ል እንዲወገድ እንደማይፈልጉ ያሳወቃቸውን ፍራስ 24 ዘግቧል። አልጀዚራ በበኩሉ የኢራኑ ፕሬዝዳንት መሱድ ፔሼኪያን ሀገራቸው ወደ ኳታር ባስወነጭፈችው የሚሳይል ጥቃት የተነሳ መጸጸታቸውን ለኳታር መሪ መግለጻቸው ተዘግቧል። ፕሬዝዳንት መሱድ ፔሼኪያን የእስልምና አብዮት ጥበቃ ሰራዊት በኳታር የአሜሪካ ወታደራዊ ጦር ሰፈር ላይ ጥቃት ከፈጸመ ከአንድ ቀን በኋላ የኳታረው አሚር ሼክ ታሚን ቢን ሐሚድን አልታኒን በስልክ ማነጋገራቸው ተገልጿል። ፕሬዝዳንቱ በዚህ ወቅት ሀገራቸው በፈጸመችው ጥቃት መጸጸታቸውን ገልጸው ኳታርና ህዝቦቿ የጥቃቱ ኢላማ እንዳልነበሩ ማስረዳታቸው ዘገባዎች ያመለክታሉ። ኢራን ለእስራኤል ሰልላችኋል በሚል ክስ ተጨማሪ ሶስት እስረኞች በሞት ቀጣች። ከሰባት መቶ በላይ ሰዎች በቁጥጥር ስር መዋላ ተገልጿል። ኢራን እስራኤል ጋር ባደረገችው የ12 ቀን ጦርነት ወቅት እስራኤል ሰልለዋል በሚል ክስ የወነጀለቻቸው ተጨማሪ ሶስት እስረኞች በዛሬው ዕለት በሞት ቀታለች። መንግስታዊ ኢራን የዜና ወኪል እንደዘገበው ከሆነ እስረኞቹ በስቅላት ቅጣት የተቀጡ ሲሆን በኢራን ምዕራባዊ አዘርባጃን ግዛት ውስጥ የሚገኙ ኦርሚያን እስር ቤት ነው። እነሱም የሀገሪቱ ሰሜናዊ ምዕራብ ግዛት ነው። ERN የኢራን የፍትህ አካላት ጠቅሶ ባወጣው ዘገባ የሞት ቅጣት የተፈረረባቸው ሶስት ግለሰቦች የገዳይ መሳሪያዎችን ወደ ሀገሪቱ በማምጣት ተከሰው ቅጣቱ እንደተላለፈባቸው አስታውቋል። ሶስት ሰዎች ከሞሳድ ዋና አካል ጋር ግንኙነት ሲያደርጉ ተገኝተዋል የተባለ ሲሆን በወንጀለኞቹ አልኮል መጠጦች በማስመሰል የግድያ ሙከራ መሳሪያዎች ወደ ኢራን ማስገባታቸው ተገልጿል። ኢራን ከእስራኤል ጋር በነበረባት ጦርነት ወጥ በርካታ ግለሰቦችን በስለላ ወንጀል ጠርጥራ በስቅላት የቀጣይ ሲሆን ግጭቱ ካበቃ በኋላም ሀገሪቱ ከፍተኛ ት ቅጣት ሊፈጸም ይችላል በሚል ስጋት በርካታ የመብት ተሟጋቾች ዘንድ ተፈጥሯል። ኢራን የተገደሉ ሶስት ሰዎች አዛድ ጃሂድና፣ ኢድሪስ አሊ ና የኢራቁ ዜግነት ያለው ራሶል አህመድ ራሶል መሆናቸውን አስታውቋል። የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከዚህ ቀደም ሰዎች ሊገደሉ ይችላል የሚል ስጋት ገልጾ እንደነበር አሶሲትድ ፕረስ በዘገባ አመላክቷል። በተጨማሪም ኢራን ባለፉት 12 ቀን ከእስራኤል ጋር ግንኙነት አላቸው የተባሉ ከሰባት መቶ በላይ ሰዎች በቁጥር ስር መዋሉን የመንግስት መገናኛ ብዙሀን ዘግቧል። በዛሬው ዕለት ግድያ ከሰኔ ዘጠኝ ጀምሮ በጦርነት ዙሪያ የስለላ ወንጀል ተጠርጥረው የስቅላ ፍርድ የተላለፉባቸው ግለሰቦች ጠቅላላ ቁጥራቸው ስድስት ደርሶታል። የኢራን መንግስት ማክሰኞ እለት ባወጣው መረጃ በጦርነትም የሞቱ ዜጎች ወደ 66 መድረሳቸውን ያስታወቀ ሲሆን 5332 ሰዎች ደግሞ መቁሰላቸውን ገልጸዋል። ነገር ግን የሰብአዊ መብት ተሟጋቾች በዛሬው እለት የሟቾችና የተጓጆ ቁጥር አሃዝ ያወጣ ሲሆን፣ እስራኤል በኢራን ባደረሰችው ጥቃት ቢያንስ 1554 ሰዎች ሲሞቱ 4776 ሰዎች ደግሞ ቆስለዋል ብለዋል። ተገድዷል ተሟጋቾቹ ባወጡት መረጃ መሰረት በኢራን በኩል ከተገደሉ ሰዎች 417 ሰዎች ሲቪሎች ሲሆኑ 318 የጸጥታ አባል መሆናቸው ተገልጿል። እስራኤል በኩል በጦርነት ቢያንስ 30 ሰዎች ሲገደሉ 3200 ሰዎች ደግሞ መቁሰላቸው እንደደረሰባቸው የሀገሪቱ የጤና ባለስልጣን አስታውቋል። ኢራንና እስራኤል ከ12 ቀን አውዳሚ ጦርነት በኋላ ትናንት ማክሰኞ ማለዳ የተኩስ አቁም ስነት ተግባራዊ ማድረጋቸው የተገለጸ ሲሆን፣ ነገር ግን ሁለቱም ወገኖች የተኩስ አቁም በመጣስ እርስ